የየመን የሁቲ አማጽያን ከዓለም የባህር ላይ የንግድ ሽፋን ወይም የንግድ መስመር ውስጥ እስከ ሃያ በመቶ በሚሸፍነውና ወሳኝ በሆነው በቀይ ባህር ባለፉት ሦስት ወራት ብቻ በአርባ የንግድ መርከቦች ላይ ጥቃት ሰንዝረዋል። በዘመናዊ ሚሳኤልና ሮኬቶች በኢራን ይደገፋሉ የሚባሉት የሁቲ አማጽያን ባለፉት ሦስት ወራት ብቻ ጥቃት ካደረሱባቸው የዓለም አቀፍ የንግድ መርከቦች ውስጥ 34 የሚሆኑት ግዙፍ መርከቦች በከባድ ሚሳኤሎቹና ሮኬቶቹ ጥቃት እስከ ወዲያኛው ላያገለግሉ ከጥቅም ውጭ ሆነው ወድመዋል ነው የተባለው። የየመን አብዛኛውን ክፍል የተቆጣጠሩት የሁቲ አማጽያን በእስራኤል በአሜሪካና በአጠቃላይ በምዕራቡ ዓለም ላይ እንደ ማስና የሊባኖስ ታጣቂ ሂዝቦላህ ጋር በመሆን በቴህራን የሚመራው የተቋቋሚ ዘንግ ወይም አክሲስ ኦፍ ሬዚስታንስ አካል መሆናቸውን በይፋ አውጀዋል። ይሄ ከአሜሪካና አሜሪካ አጋሮች ጋር ጥርስ ሲያናክሳቸው ሰንብቷል። የሁቲ አማጽያን ቡድን በቀይ ባህር፣ በአረቢያን ባህር፣ በኤደን ባህረ ሰላጤና በባብ አልሜንደብ ሰርጥ ወይም መተላለፊያ የሚንቀሳቀሰውን ዓለም አቀፍ የባህር ንግድ ሥርዓት በማያቋርጥ ጥቃትና ዝርፊያቸው ሲያስተጓጉሉ ቆይተዋል። ለዚህ ዋነኛው ዓላማችን ነው የሚሉት ደግሞ እስራኤል በሐማስና በሂዝቦላ ታጣቂዎችና በዋነኛ አመራሮቹ ላይ የወሰደችውን ጥቃት መበቀልና ግልጽ ጦርነቷን እስካልቶችና ከሰርጡ እስካልወጣች እንዲሁም የመተላለፊያ ኬላዎችን እስካልከፈተች ድረስ በቀይ ባህር የእስራኤል ጥቅሞች ላይ ጥቃትን ሰነዝራለን የሚል ነው። ቡድኑ በአብዛኛው ጥቃት የሰነዘረባቸውና ያወደማቸው የተዘረፉ መርከቦች ከእስራኤል ጋር ምንም ግንኙነት ያላቸው አይደሉም ይባላል። ስለዚህ ታዛቢዎች የውት አማጽያን በቀይ ባህር ዓለም አቀፍ የንግድ መስመር ላይ የሚያደርጉት ጥቃት ፖለቲካዊ ይሁን ኢኮኖሚያዊ መነሻ ያለው ለመሆኑ መገመት አዳጋጅ ነው ይላሉ። ዞሮ ዞሮ ጥቃታቸው የቀይ ባህር ቀጠናን ለሁሉም የሚጠቅም ቁልፍ የንግድ መስመር የሆነውን ቀጠና የደህንነት ስጋት ላይ መጣሉና ገበያውን ማስተጋጎሉ አልቀረም ምዕራባውያን ኃይሎችን በጥቃትና የአየር ድብደባ እየጠራ ያለው ጉዳዩ በቀጠናዊ ኃይሎች መፍትሄ ካላገኘ ከቁጥጥር ውጪ ወደ ሆነ ቀጠናዊ ትርምስ የሚያስገባ እንደሚሆን ይታመናል። ጠንካራ ለሐቅና ለፍትህ የቆሙ ቀጠናዊ ኃይሎች የቀይ ባህር ቀጠናን መጠበቅ፣ መምራትና ማስተዳደር የቀጠናውንም ሀገሮች ሆነ የዓለም አቀፍ ኃይሎችን ጥቅም በማቻቻል ሰላምና ጸጥታን ሊያሰፍንና ለሁሉም የሚበጅና ለቀጠናው እድገትም ትርጉም ያለው አስተዋጽኦ የሚያደርግ ዓለም አቀፍ የንግድ መስመር ሊያደርገው ይችላል ይላሉ። ከሩቅ እየተወረወረ የሚካሄደው ዘመቻና ጥቃት ሌላ የበቀል እርምጃን እየወለደ በመበቃቀል አዙሪት ውስጥ የሚያቆይ እንደሆነ ይታመናል። ለዚህም ይመስላል የኢራኑ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ በሁቲ ታጣቂዎች ላይ የዘመቻ ጥቃት መክፈት የቀጠናውን ውጥረት ያባብሳል። ውይይትና ንግግር ብቻ ነው ለሰላም ውጤታማው መንገድ ያሉት የየመን ሁቲ አማጺያን እንዳሉት ደግሞ በአሁኑ የአሜሪካ ጥቃት ከ60 በላይ ሰዎች አምስት ሕፃናትና ሁለት እናቶችን ጨምሮ በድብደባው ተገድለዋል። ከ98 በላይ ሰዎች ደግሞ ክፉኛ ቆስለዋል ብሏል። ይሄ የጅምላ ጥቃት በመሆኑ ነው አሜሪካ የአማጺ ቡድኑ ዋነኛ አመራሮች ከተገደሉት ውስጥ መሆናቸው ናቸውንና ውጤታማና የተጠና ጥቃት እንደሆነ ገልጻለች። በየመን የሁቲ ታጣቂ ሰፊ ወታደራዊ የኃይልና የስንቅና የትጥቅ ይዞታዎችም ወድመዋል ብላለች። የሁቲ ታጣቂዎች መሪ አብደል ማሊክ አልሁቲ እንዳሉት ደግሞ አሜሪካ ላደረሰችው ጥቃት በቀይ ባህር ላይ መርከቦቿ መቼም ቢሆን በሰላም አይጓጓዙም፣ ኢላማዎቻችን ናቸው ብለዋል። የአሜሪካ የብሔራዊ ጸጥታ አማካሪ ማኑኤል ዋልትዝ እንዳሉት ደግሞ በጥቃቱ የሁቲን ታጣቂዎች ክፉኛ የሚያዳክም በርካታ አመራሮቹም የተገደሉበት ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ በማኅበራዊ ድረገጻቸው እንዳጋሩት በቀይ ባህርና አካባቢው የባህር ቀበኞች፣ ነውጠኞችና ሽብርተኞች በአሜሪካና በዓለም ጥቅሞች ላይ በቢሊዮን ዶላር የሚቆጠር ኪሳራ እያስከተሉ ነው፣ ሕይወት እያጠፉ ነው። በቁጥጥር ስር እስኪውሉ ድረስ ጥቃታችን አያቋርጥም።

በቀጠናው የህይወት ስጋትና የገበያ ስጋት መጠረግ አለበት ባይናቸው ትራምፕ፣ ጥያቄው እንዴት የሚለው ነው። ለነገሩ ከእስራኤል የሐማስና የሂዝቦላ የወራት ድብደባ በኋላ የተቋቋሚነት ዘንጉ መዳከሙ አልቀረም። ታዛቢዎች የአሜሪካ የጦር ኃይል የሁቲ ታጣቂዎችን ለማንበርከክ ወይም ቢያንስ ለማዳከም መሞከሩ ከዚህ ካለፉት አንድና ሁለት ዓመታት በእስራኤል የኢራንና የአጋሮቿ ክፉኛ መመታትና መዳከም ጋር ተያይዞ ይኸው የገፋፋው ጥቃት እንደሆነ ይገመታል። ቢሆንም ዛሬም ሐማስም ሂዝቦላም ባልጠፉበትና ወታደራዊ ህልውናቸው ቢዳከምም ፖለቲካዊ ህልውናቸው ዛሬም ከመኖሩ አንጻር ለቀይ ባህርና አካባቢው ኃይል ቀጠናዊ መፍትሄ መሆኑ አጠራጣሪ ነው። በጅምላ ሳይሆን ሽብርተኞችንና የባህር ቀበኞችን ለይቶ በመምታትና በመደምሰስ ብሎም በዚህ የግጭት ቀለበት ውስጥ ተመችቷቸውና ቢያንስ ይህንኑ ቢዝነስ አድርገው የሚኖሩ ወገኖችን በጅምላ ሳይሆን ለይቶ በመምታትና ግንባር ቀደም ልምድና ተሞክሮ ያላቸው እንደ ኢትዮጵያ ያሉ ቀጠናዊ ኃይሎች ለቀይ ባህር ጸጥታና ሰላም መፍትሄ ናቸው የሚሉ ታዛቢዎች በርካታ ናቸው። በአቅምም በወታደራዊ ቁመናም በድርጅትም ጽንፈኝነት፣ ሽብርተኝነትና የባህር ቀበኞችን በማምከንና አቅም በማሳጣት የሚታወቁ የቀጠናው ኃይሎች ወደፊት መምጣት አለባቸው ነው ጉዳዩ ዓለም አቀፍ ሕግና ስርዓት የሚደግፈውን የባህር በር ማግኘትና ብሎም የቀጠናው ሰላም አስከባሪ ኃይል ሆነው ከወጡ ለቀጠናው ብቻ ሳይሆን ሁሉንም ለሚጠቅመው ለዓለም አቀፍ ንግዱ መስመር ሰላምና ጸጥታም የራሳቸውን አስተዋጽኦ ማበርከት ይችላሉ።